እንደምናመሻችሁ ተመልካቾቻችን፣ ከእለቱ የቢዝነስና ምጣኔ ሀብት ዘገባዎች ጋር እኔ ፍረዋል ኃይሉ ነኝ። ተመልካቾቻችን የእለቱን የምንዛሪ ዋጋ፣ የወርቅ ዋጋ እንዲሁም የነዳጅ ዋጋ ተከታትለን መለስ የኢትዮጵያ የ2018 ዓ ም አጠቃላይ በጀት 1.93 ትሪሊዮን ብር ሆኖ እንዲጸድቅ ረቂቁ ቀረበ። የህዝብ እንደራሴዎች ምክር ቤት ዛሬ ባካሄደው 35ኛ መደበኛ ስብሰባው የኢትዮጵያ የቀጣይ የ2018 ዓ ም በጀት ረቂቅ በገንዘብ ሚኒስቴር አማካኝነት ለምክር ቤቱ እንዲወያይ ቀርቧል። የቀረበው ረቂቅ በጀት ለማክሮ ኢኮኖሚ ማሻሻያ ስኬታማነት ታሳቢ ተደርጎ መዘጋጀቱን የገንዘብ ሚኒስተሩ አህመድ ሺዴ ሲናገሩ ተደምጠዋል። ቴዎድሮስ ፍቅሩ ያዘጋጀውን መስከረም አዲሱ ታቀርበዋለች። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 35ኛ መደበኛ ስብሰባው የገንዘብ ሚኒስትሩ አህመድ ሽዴ 1.93 ትሪሊዮን ብር የ2018 የሀገሪቷ በጀት ሆኖ እንዲጸድቅ ረቂቅ አቅርበዋል። ሚኒስትሩ የ2018 በጀት አመት የፌዴራል መንግስት ረቂቅ በጀት ተግባራዊ እየተደረገ ያለውን የማክሮ ኢኮኖሚ ማሻሻያ እና የፊስካል ፖሊሲን ታሳቢ በማድረግ መዘጋጀቱን ገልጸዋል። አጠቃላይ የፌዴራል መንግስት የ2018 ጠቅላላ ወጪ በጀት ብር 1.93 ትሪሊየን ብር ወይም 1 ትሪሊየን 928 ቢሊዮን ሲሆን ይህም በ2017 በጀት አመት የተጨማሪ በጀቱን ጨምሮ ከጸደቀው የወጪ በጀት አንጻር የብር 494 ቢሊዮን ጭማሪ ወይም የ34.4 በመቶ እድገት አለው። ከዚህ የወጪ በጀት ውስጥ ብር 1.2 ትሪሊዮን ወይም ብር 1 ትሪሊዮን 184 ቢሊዮን ለመደበኛ ወጪ፣ ብር 415.2 ቢሊዮን ለካፒታል ወጪ፣ ብር 315 ቢሊዮን ለብሔራዊ ክልላዊ መንግስታት የበጀት ድጋፍ እና ብር 14 ቢሊዮን ለክልሎች ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የተመደበ በጀት ነው። ሚኒስትሩ ለምክር ቤቱ አባላት ባቀረበው ረቂቅ ላይ የምክር ቤቱ አባላት ከገቢ ግብር ጋር በተያያዘ አስተያየት፣ ጥያቄዎቻቸውን አቅርበዋል። በተለይ ከቋሚ ግብር ጋር በተያያዘ ምን አዲስ ነገር ይመጣል በሚል ጥያቄ ቀርቧል። ገቢ ግብር የሚለው የመንግስት ሰራተኛውንም የሚመለከት ስለሆነ በአጠቃላይ የቋሚ ገቢ ያላቸውን የህብረተሰብ ክፍሎችም የሚመለከት ስለሆነ ይሄ ማሻሻያ ለመንግስት ሰራተኞች ወይም ቋሚ ገቢ ላላቸው የህብረተሰብ ክፍሎች ምን ይዞ ይመጣል በሚለው ላይ አጭር ማብራሪያ ብሰጥ ለማለት ነው። አመሰግናለሁ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዜማ አባል የሆኑት አብርሃም በርታ በበኩላቸው የግብር አሰባሰብ ሂደቱ አሁንም ችግር እንዳለበት ገልጸው ቀጥታ ዜጎች ያለባቸውን ግብር እንዴት መክፈል አይችሉም ሲሉ ጥያቄ አንስተዋል። የዚህ ዓመት በጀት 73 ፐርሰንቱ ከገቢ ታክስ ነው የሚሰበሰበው። ነገር ግን አሁንም የግብር አሰባሰብ ሂደታችን ችግር አለበት የሚሰዩ የሚሰሙ ከዜጎች የሚሰሙ ሮሮዎች አሉ። እኛም የምናያቸው ጉዳዮች አሉ። መንግስት ማግኘት ያለበት ሀብት እያገኘ አይደለም። ዜጎቹም ለእንግልትና አላስፈላጊ የሆነ ህገወጥ የሆነ የገንዘብ ጥያቄ የሚደረጉበት ሁኔታ አለ። ቀጥታ ዜጎች ግብራቸው በአግባቡ ለመንግስት የሚከፍሉበት ሁኔታ መፍጠር እንዴት አይቻልም? በቀጣይ ይሄን ትልቅ የበጀቱ ከ50 ፐርሰንት በላይ የሆነውን እንዴት አድርጎ ነው መሰብሰብ የምንችለው የሚለው ነገር እጅግ አሳሳቢ ነው እና በቀጣይ የግብር ስርዓታችን መዘመን መቻል አለበት የሚለው ነገር ማንሳት ፈልጌ ነው። አህመድ ሽዴ ከምክር ቤት አባላቱ ለተነሱ ጥያቄዎቹ በሰጡት ምላሽና ማብራሪያ መንግስታቸው በ2016 ያደረገው የማክሮ ኢኮኖሚ ማሻሻያ ስኬታማ እንዲሆን ገቢን ማዕከል ያደረገ ማሻሻያ እንደሚያስፈልግ ገልጸዋል። አክለውም ገቢን ለማሳደግ የታክስ አስተዳደር ጥራትን ማሻሻል እንደሚገባም ገልጸዋል። የሞተር ቪክል ሰርኩሌሽን ታክስ አስፈላጊ ታክስ ነው ብለን አምንንበታል። በመንግስት ደረጃም በመካከለኛ ዘመን የገቢ ስትራቴጂም ውስጥ ተካቶ በተከበረው የሚኒስትሮች ምክር ቤትም የጸደቀ ስትራቴጂ ነው። በሚቀጥሉት አራት ዓመታት የታክስ ጂዲፒ ረሻችንን በአራት ፐርሰንቴጅ ማሳደግ እንዳለብን አጠቃላይ እንደ መንግስትም የተቀመጠ ነው። በሪፎርማችንም ዋነኛ ጉዳይ ነው። ስለዚህ ይህንን ለማሳካት የሚያስችሉ አዳዲስ ታክሶች መኖር ይኖርባቸዋል። በአሁኑ ሰዓት የሀገራችን የታክስ ቱ ጂዲፒ ሬሾ ከሌሎች ሀገሮች በሚታይበት ጊዜ ዝቅተኛ ነው። ይህንን ማሻሻል ተገቢ ነው የሚሆነው። ስለዚህ የማክሮ ኢኮኖሚ ሪፎርሙ ሲከታማ እንዲሆን ገቢን ማዕከል ያደረገ ሪፎርም ነው። ሪፎርሙ ኤክስቼንጅ ሬት ለገበያ መተው የፖሊሲ ኢንስትሩመንት ነው። ከዛ በኋላ የተረጋጋ እንዲሆን መከታተል ብቻ ነው። ትልቅ ስራ የሚጠይቀው ገቢን ማሳደግ ነው። ገቢን ለማሳደግ ደግሞ የታክስ አድሚኒስትሬሽን ኳሊቲን አቅምን በቴክኖሎጂ የማዘመን የኢንፎርስመንት ና የኮምፕላንስ አቅም የማሳደግ ስራ ተጠናክሮ የሚቀጥል ነው የሚሆነው አዳዲስ የገቢ ምንጮችንም ለይቶ አዳዲስ የታክስ አይነቶችንም ኢንትሮዲስ ማድረግ ያስፈልጋል እነዚህ የታክስ አይነቶች በህብረተሰብ ላይ ጫና እንዳያመጡ ማድረግ የተባለው ተገቢ ነው ጥንቃቄ መደራረቦች እንዳይኖሩ የተባለው ተገቢ ነው በተጨማሪም የገንዘብ ሚኒስትሩ የሚጸድቀውን በጀት የሚመለከታቸው የመንግስት አካላት በጀቱ ለታለመለት ተግባር ማዋሉን ማረጋገጥ አለባቸው ብለዋል ክልሎችና ከተማ አስተዳደሮች መሶብን ለማስጀመር እያከናወኑ የሚገኙትን ዝግጅት ተገመገመ። የመንግስት አገልግሎትና አስተዳደር ሪፎርም አመራር አብይ ኮሚቴ አምስተኛ መደበኛ ስብሰባ ማካሄዱን የኢፌዴሪ ምክትል ጠቅላይ ሚኒስተር ተመስገን ጥሩነህ በግል ማህበራዊ ትስስር ገጻቸው በአሰራጩት መረጃ መግለጻቸውን አሻም ተመልክታለች። በዚህ ምክትል ጠቅላይ ሚኒስተሩ የሁሉንም ክልሎችና የሁለቱ ከተማ አስተዳደሮች መሶብን ለማስጀመር እያከናወኑ የሚገኙትን የቅድመ ዝግጅት እንቅስቃሴ ሪፖርት ተገምግሟል ብለዋል። በመሆኑም በመጀመሪያ ዙር ወደ መሰ የገቡ ተቋማት በተቀመጠው ስታንዳርድ መሰረት ቀልጣፋ አገልግሎት እየሰጡ እንደሚገኙ ማየታቸውንም አመላክተዋል። የአውሮፓ ህብረት ውቅያኖሶችን ለመጠበቅ የአንድ ቢሊዮን ዩሮ ድጋፍ ሊያደርጉ መሆኑን አስታወቀ። የአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ቮርዴን ሌን ውቅያኖሶችን ለመጠበቅ የባህር ዳርቻ ማህበረሰቦችና የአሳ ሀብትን ለመደገፍ የአንድ ቢሊዮን ዩሮ ኢንቨስትመንት እቅድ ይፋ አድርገዋል። ህብረቱ የውቅያኖሱን ጥበቃ ለመደገፍ የውቅያኖስ ሳይንስን ለመደገፍና ዘላቂ የሆነ የአሳ ሀብትን ለመደገፍ የገንዘብ እጥረት አለበት ብለዋል። ፕሬዚዳንቱ ይህን የተናገሩት በፈረንሳይ ከተማ ኒሴ በተካሄደው የተባበሩት መንግስታት የውቅያኖስ ጥበቃ ጉባኤ ላይ ሲሆን በንግግራቸው ገንዘቡ በዓለም አቀፍ ዙሪያ ላሉ 50 የተለያዩ ፕሮጀክቶች እንደሚውልም ተናግረዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን የአውሮፓ ሀገራት በተለይ ውቅያኖሶችን ለመጠበቅ የሚገቡት ቁርጠኝነት ቃል ኪዳን እንዲከተሉ አሳስበዋል። አክለውም የክልላችን ውሃና የነዚህን የባህር ቀጠናዎች በሁሉም ቦታ መጠበቅ አለብን ሲሉ ማክለዋል። ዘገባው የዩሮኒውስ ነው። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና ምጣኔ ሀብት ዘገባዎችን ይመስሉ ነበር። ስለተከታተላችሁ እናመሰግናለን።